አላችሁ? እኔ አለው እግዚአብሔር ይመስገን ደና ነኝ። ዛሬን ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የከርቤ ጥቅሙ ወይንስ ደግሞ ጉዳቱ ይበልጣል? የከርቤ ጉዳቱ የሚከሰተው መቼ ነው? ጉዳቱን በማስወገድስ እንዴት መጠቀም እንዳለባችሁ ስለ ከርቤ ጥቅምና ጉዳቶቹን አነጻጽሬ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 ከርቤ ከኮሚፎራ ዝርያ ዛፎች የሚወጣ የተፈጥሮ ሙጫ ሲሆን በባህላዊ መድኃኒትነት እጣንናም ሽቶ ለመስራትም ያገለግላል። በተለይም በአዩቬርዲክ በባህላዊ ቻይንኛ እናም ዩናኒ ስርዓቶች ለዘመናት በፈውስ ባህሪያቱ ተፈላጊነትን አትርፏል። በዚህ ቪዲዮ ላይ የከርቤ ጥቅሞቹን፣ ጉዳቶቹን፣ የጎንዮሽ ጉዳቶቹ መቼ እንደሚከሰቱ ደህንነቱ የተጠበቀ አጠቃቀም ዝርዝር መመሪያዎችን እነግራችኋለሁኝ። በቅድሚያ የከርቤ ጥቅሞቹ ምን ምንድናቸው ናቸው የሚሉትን በአጭሩ ልንገራችሁ። አንደኛ አንቲኢንፍላማቶሪ ባህርያት አለው። ከርቤ ብግነትን ወይም ደግሞ ኢንፍላሜሽንን የሚቀንሱ ተርፔኖይድ እናም ሴስኩ ተርፔንስ የተባሉ ንጥረ ነገሮችን ይዟል። የመገጣጠሚያ ህመምን፣ የአርትራይተስን፣ እናም የአንጀት ብግነት ወይም ደግሞ ኢንፍላሜሽን በሽታዎችን ለማከም ያገለግላል። ሁለተኛ የአንቲኦክሲዳንት ተጽዕኖዎች አሉት። ከርቤ ፍሪ ራዲካሎችን በማስወገድ የህዋስ ጉዳትንናም እርጅናን ለመከላከልም ይረዳል። የልብና የደምስርናም የነርቭ ስርዓትን ጤንነትም ይደግፋል። ሶስተኛ ጸረ ተዋሲያንናም ጸረ ፈንገስ ባህርያትም አሉት። በተለያዩ ባክቴሪያዎች ፈንገሶች፣ አልፎ ተርፎም ጥገኛ ተዋሲያን ላይ ውጤታማ ነው። የአፍ ውስጥ ኢንፌክሽኖችን ቁስሎችንና የቆዳ ኢንፌክሽኖችን ለማከምም ያገለግላል። በካንዲዳ አልቢካንስ ወይም ደግሞ በይስት ኢንፌክሽን ላይ ውጤታማ ሆኖም ተገኝቷል። አራተኛ ቁስልን ለመፈወስም ይረዳል። ከርቤ የቲሹ እድሳትን ያበረታታል። እንዲሁም በቁስሎችና በቃጠሎች ላይ የሚከሰት ኢንፌክሽንን ይከላከላል። ብዙውን ጊዜ በቅባት ውስጥም ይካተታል። አምስተኛ የአፍ ጤንነትን ለመጠበቅም ይረዳል። ከርቤ በተፈጥሯዊ የጥርስ ሳሙናዎችናም የአፍ ማጠቢያዎች ውስጥም ይገኛል። የድድ በሽታን የአፍ ቁስሎችንናም መጥፎ የአፍ ጠርንንም ለመከላከል ይረዳል። የከርቤ ዘይትንም የአፋችሁን ጤንነት እንዲሁም ደግሞ የድድ ጤንነትን ለመጠበቅም መጠቀም ትችላላችሁ ዘይቱን ከ ሌሎች ከተሸካሚ ወይም ደግሞ ከኢሰንሻል ኦይል ጋር ከኮኮናት ኦይል ሊሆን ይችላል፣ ከጆጆባ ኦይል ሊሆን ይችላል። ከነሱ ጋር ቀላቅላችሁ ውሃ ጠብ በማድረግ በሱ መጉመጥመጥ ትችላላችሁ፣ ግን ማዋጥ የለባችሁም። ስድስተኛ የምግብ መፈጨት ጤንነትንም ይደግፋል። በተለምዶ የምግብ አለመፈጨትን የሆድ መነፋትንና ጥገኛ ተዋሲያንን ለማከም ያገለግላል። የሐሞት ምርትን ያነቃቃልና የስብ መፈጨትንም ያሻሽላል። ሰባተኛ የህመም ማስታገሻ ውጤትም አለው። ከርቤ በተጎዳው አካባቢ ላይ መቀባት ወይም ደግሞ እጣኑን ማጨ ራስ ምታትንና የወር አበባ ህመምን ሊያስታግስ ይችላል። ተፈጥሯዊ የህመም ማስታገሻ ንጥረ ነገሮችንም ይዟል። ስምንተኛ የበሽታ መከላከል ድጋፍንም ይሰጣል። በተለይም ማይክሮፋጅንስ የበሽታ ተከላካይ ህዋሳት እንቅስቃሴን ያሳድጋል። በተደጋጋሚ የሚከሰቱ ኢንፌክሽኖችንና ዝቅተኛ የበሽታ መከላከል አቅም ላይም ይረዳል። ዘጠነኛ የስሜትናም የጭንቀት እፎይታንም ይሰጣል። በአሮማ ቴራፒ ውስጥ የማረጋጋት ውጤት ስላለው ያገለግላል። የጭንቀትናም የመንፈስ ጭንቀት ምልክቶችን ሊቀንስም ይችላል። አስረኛ ጸረ ካንሰር የሆነ እምቅ ባህሪም አለው። ይህ ግን በምርምር ላይ ወይም ደግሞ በጥናት ላይ ነው። በከርቤ ውስጥ የሚገኙት አንዳንድ ንጥረ ነገሮች በቤተ ሙከራ ጥናቶች ውስጥ የጸረ እጢ ተጽዕኖዎች አሳይተዋል። ለክሊኒካዊ አጠቃቀም ተጨማሪ ምርምር ወይም ደግሞ ማስረጃ ያስፈልጋል። ስለዚህ ከርቤ እነዚህም ብቻ ሳይሆን ብዙ ጥቅሞችን ይሰጣችኋል ማለት ነው። ስለ ከርቤ ዝርዝር መረጃ ማወቅ ከፈለጋችሁ በስፋት ከዚህ በፊት ቪዲዮ ሰርቻለሁ፣ እሱንም መመልከት ትችላላችሁ። አሁን ደግሞ የከርቤ የጎንዮሽ ጉዳቶቹን ልንገራችሁ። አንደኛ የጨጓራና የአንጀት ችግሮችን ሊያስከትል ይችላል። ከፍተኛ መጠንን መውሰድ እንደ ማቅለሽለሽ፣ ማስታወክ ወይም ደግሞ ተቅማጥንም ሊያስከትል ይችላል። ሁለተኛ የአለርጂ ምላሾች ነው። በተጎዳው አካባቢው ላይ ሲቀባ የቆዳ መቆጣት፣ ሽፍታ ወይም ደግሞ እብጠትን ሊያሳይ ወይም ደግሞ ሊያስከትል ይችላል። በጣም አልፎ አልፎ ስትተነፍሱ የመተንፈሻ አካላት ምላሾችም ሊከሰቱ ይችላሉ። ሶስተኛ ማዕፀንን ሊያነቃቃ ይችላል። የማዕፀንን መኮማተር ሊያስከትል ስለሚችል የፅንስ መጨናገፍ አደጋንም ሊያስከትል ይችላል፣ በተለይ በተለይ በእርግዝና ወቅት። ስለዚህ ከርቤ በእርግዝና ወቅት በፍጹም ጥቅም ላይ መዋል የለበትም። አራተኛ የደም ስኳር መጠንን መቀነስ ነው። የደም ውስጥ የግሉኮስ መጠንን ሊቀንስ ስለሚችል የስኳር በሽታ መድኃኒቶችን ውጤታቸውን ሊያስተጓጉል ይችላል። ሃይፖግላይሲሚያን ወይም ደግሞ ዝቅተኛ የደም ስኳርን ሊያስከትልባችሁ ይችላል። አምስተኛ የደም ግፊትና የልብ ችግሮችንም ሊያስከትል ይችላል። ከርቤ ከልብ መድኃኒቶች ጋር ሊገናኝ ይችላል። ከፍተኛ የመጠንን መውሰድ የልብ ምት ወይም ደግሞ የደም ግፊት ለውጦችን ሊያስከትል ይችላል። ስድስተኛ የመድኃኒት መስተጋብር ወይም ደግሞ ግንኙነቶችን ሊፈጥርም ይችላል። ከርቤ ከአንቲ ኮጉላንስ ለምሳሌ ከዋርፋሪን ጋር ይገናኛል። የደም መፍሰስ አደጋንም ይጨምራል። የአንዳንድ መድኃኒቶች እንደ ሳይክሎፖሮን ወይም ደግሞ የስኳር በሽታ መድኃኒቶች ያሉ ውጤታማነታቸውን ሊቀንሰው ይችላል። ሰባተኛ በጉበት ላይ ጫና ሊፈጥር ይችላል። በከፍተኛ መጠን ከተወሰደ ከመጠን በላይ ከርቤን መጠቀም የጉበትን ቆሻሻን የማስወገድ ሂደት ላይ ጫናን ሊፈጥር ይችላል ማለት ነው። ስለዚህ ከርቤ እነዚህን ጉዳቶችን ሊያስከትል ይችላል ማለት ነው። ታዲያ የከርቤ የጎንዮሽ ጉዳቶች መቼ ነው የሚከሰቱት የሚለውን ልንገራችሁ አንደኛ እንግዲህ በከፍተኛ መጠን ሲወሰድ ነው የሚመከረውን መጠን ማለፍ አብዛኛዎቹን ችግሮችን ያስከትልባቸዋል ሁለተኛ ደግሞ ለረጅም ጊዜ ጥቅም ላይ ሲውል ነው ያለ እረፍት ለረጅም ጊዜ ከርቤን መጠቀም በጉበት ላይ ጫና ወይም ደግሞ የሆርሞን መዛባትን ሊያስከትልባችሁ ይችላል ሶስተኛ ደግሞ ትክክል ያልሆነ አጠቃቀምን የምትጠቀሙ ከሆነ ለምሳሌ በአፍ ለመውሰድ ያልታሰበን ወይም ደግሞ ያልተዘጋጀን ከርቤን በአፍ ስትወስዱ አንዳንድ የከርቤ ምርቶች ለውስጥ ወይም ደግሞ በአፍ ለመጠቀም አልተጣሩም ወይም ደግሞ አልተመረቱም። ስለዚህ እዚህ ጋር ጥንቃቄ ያስፈልጋል። አራተኛ ቀደም ሲል የነበሩ የጤና ችግሮች ካለባችሁ ነው። የስኳር በሽታ፣ እርግዝና ላይ ከሆናችሁ ወይም ደግሞ የልብ በሽታ ያለባቸው ሰዎች የበለጠ ለጉዳቶቹ ተጋላጭ ናቸው። አምስተኛ ደግሞ ከመድኃኒቶች ጋር አላግባብ ከተጣመረ ነው። ከመድኃኒቶች አሁን ለምሳሌ ከደም አቅጠኛ መድኃኒቶች ጋር ከኢንሱሊን ጋር ማለትም ለስኳር በሽታ መድኃኒቶችን የምትወስዱ ከሆነ እንዲሁም ደግሞ የደም መርጋት ችግር ካለባችሁና የደም መርጋት ችግሮችን ለመቅረፍ መድኃኒቶችን የምትወስዱ ከሆነ እንደ ዋርፋሪን ያሉ መድኃኒቶችን የምትወስዱ ከሆነ ከእነዚህ መድኃኒቶች ጋር ሲደባለቅ ከርቤ የጎንዮሽ ጉዳቶቹ ሊጨምር ይችላል ማለት ነው። ስለዚህ የከርቤ የጎንዮሽ ጉዳቶች የሚከሰቱት በዚህ በዚህ አማካኝነት ነው ማለት ነው። ታዲያ ደህንነቱ በተጠበቀ መልኩ ከርቤን እንዴት መጠቀም እንደምትችሉ አሁን እነግራችኋለሁኝ። በቀን እንግዲህ የከርቤ ዱቄትን ከ200 እስከ 500 ሚሊግራም በቀን ከአንድ እስከ ሶስት ጊዜ መጠቀም ትችላላችሁ። በተቻላችሁ መጠን በሐኪማችሁ ምክር አማካኝነት ብትጠቀሙ መልካም ነው። እንዲሁም ደግሞ የከርቤ ዘይትን ወይም ደግሞ ኢሰንሻል ኦይልን በተጎዳው አሁን ለምሳሌ በቆዳችሁ ላይ ሊሆን ይችላል፣ በተጎዳው አካባቢ ላይ ብቻ መጠቀም ነው። ይህንንም እንግዲህ ለመጠቀም በ ተሸካሚ ዘይት ማለትም ከሌሎች ዘይቶች ጋር ለምሳሌ ከኮኮናት ወይም ደግሞ ከጆጆባ ዘይት ጋር መበረዝ ወይም ደግሞ መቀላቀል አለባችሁ ማለት ነው። አንድ ጠብታ ወይም ደግሞ ሁለት ጠብታ የከርቤ ዘይትን በአንድ የሻይ ማንኪያ የኮኮናት ወይም ደግሞ ከጆጆባ ዘይት ጋር መጠቀም ትችላላችሁ ማለት ነው። ይህንን የጥርስ ችግርን ለማከም የአፍ ንጽህናን ለመጠበቅ ማለት ነው። እንዲሁም ደግሞ በቆዳችሁ ላይ ቁስሎችንም ለማከም የተለያዩ ባክቴሪያዎችን፣ ፈንገሶችን ለማስወገድ ያገለግላል። ለጥርሳችሁ ጤንነት በምትጠቀሙበት ጊዜ በፍጹም መዋጥ የለባችሁ ማለት ነው። ታዲያ የከርቤ ጉዳቶቹን ለማስወገድ በዝቅተኛ መጠን ጀምሩ። ሰውነታችሁ መቻቻሉን ለመፈተሽ በትንሹ የሚመከረውን መጠን ጀምሩ። እንዲሁም ደግሞ እያቋረጣችሁ መጠቀም ነው። ለረጅም ጊዜ ለምሳሌ ለአንድ ሳምንት ተጠቅማችሁ አንድ ሳምንትን ደግሞ አቁሙ። በየቀኑ ከመጠቀም ተቆጠቡ። እንዲሁም በእርግዝና እናም ጡት በማጥባት ጊዜ ከርቤን አስወግዱ፣ በሆርሞንና በማህፀን ተጽዕኖ ምክንያት። መድኃኒት እየወሰዳችሁ ከሆነም ሐኪም አማክሩ። በተለይም ደም አቅጠኞች፣ የስኳር በሽታ ወይም ደግሞ የልብ መድኃኒቶችን እየወሰዳችሁ ከሆነ። እንዲሁም የቆዳ ላይ ሙከራን አድርጉ፣ ለአካባቢው ለመጠቀም ማለት ነው። ትንሽ መጠን በእጃችሁ ላይ በመቀባት የአለርጂ ምላሽ እንዳስከተለና እንዳላስከተለ ማረጋገጥ አለባችሁ። እንዲሁም ደግሞ የከርቤ ኢሰንሻል ኦይል ወይም ደግሞ ዘይቱን አትዋጡ። ቅድም እንዳልኳችሁ የከርቤ አስፈላጊ ዘይት ወይም ደግሞ ኢሰንሻል ኦይል በአፍ ለመውሰድ በጣም አደገኛ ነው። ለመዋጥ ማለት ነው። ለአፍ ንጽህና ወይም ደግሞ ለጥርስ ህመም ልትጠቀሙ ትችላላችሁ፣ ነገር ግን መዋጥ የለባችሁም። እንዲሁም ጥራት ያላቸው ምርቶችን ግዙ። የመድኃኒትነት ደረጃውን የጠበቀ ከርቤን መጠቀም አለባችሁ ማለት ነው። ትክክለኛ ያልሆነ ከርቤን ከተጠቀማችሁ ከጥቅሙ ይልቅ ሌላ የጤና መዘዝን ሊያስከትልባችሁ ይችላል ማለት ነው። በአጠቃላይ እንግዲህ የከርቤ ጥቅሞቹ ወይንስ ደግሞ ጉዳቶቹ ያመዝናሉ የሚለውን ስነግራችሁ እንደ አጠቃላይ እንግዲህ ስናየው በተገቢው እናም በመጠኑ ጥቅም ላይ ሲውል ከርቤ ከጉዳቶቹ ይልቅ ብዙ ጥቅሞች አሉት። ከቁስል ፈውስ እስከ በሽታ የመከላከል ስርዓትን እስከ መደገፍና እስከ እብጠቱን ወይም ደግሞ ኢንፍላሜሽንን እስከ መቀነስ ድረስ ሰፋ ያለ ጥቅም ያለው ኃይለኛ የሆነ የተፈጥሮ መድኃኒት ነው። ሆኖም ግን አላግባብ መጠቀም ወይም ደግሞ ከመጠን በላይ መጠቀም በተለይም በእርግዝና ወቅት ወይም ስር የሰደዱ በሽታዎች ባሉባቸው ሰዎች ላይ ከፍተኛ የጎንዮሽ ጉዳቶችን ሊያስከትል ይችላል። ደህንነቱ የተጠበቀ አጠቃቀም ትክክለኛ መጠንን መውሰድ፣ ለአጭር ጊዜ መጠቀም እናም የጤና ባለሙያዎችን ማማከርን ይጠይቃል ማለት ነው። ስለዚህ ከርቤን ጤናማ በሆነ መልኩ በመጠቀም የከርቤን ጥቅሞቹን ጆይን ማድረግ ትችላላችሁ ማለት ነው ወይም ደግሞ ማግኘት ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾች የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ፣ አስተያየታችሁ አይለየኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም አስፈላጊና ጠቃሚ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።